ያደረጋቸው ለደረጃ አንድ ማለትም አምስት ዓመት ለሞላቸው ህጻናት ነው። ይህ በቡ በአለም የዩቲዩብ ቻናል ነው። ሰና ጤና ይስጥልን፣ ውድ ወላጆች፣ ልጆች እንዴት ናችሁ? በባለፈው ቪዲዮ ላይ የተመለከትነውን እንከልስ። ፊደል ቡን፣ ፊደል ሱን፣ ፊደል ሹን ተመልክተናል ልጆች እስኪ ለማማና ለአባባ ነገሯቸው። በፊደል ቡ ምን አይነት ምስል ነበር ያሳየኋችሁ? በጣም ጥሩ ቡ ቡና አላችሁ። ጎበዞች በፊደል ሱ ደግሞ የተመለከትነው ምስል ሱ ሱሪ አላችሁ። በጣም ጥሩ። አሁን ደግሞ በፊደል ሹ የተመለከትነውን ምስል ለማማ እና ለአባባ ንገሯቸው። ሹ ሹካ አላችሁ። በጣም ጥሩ ልጆች፣ እስቲ ከኔ ቀጥላችሁ እነዚህ ፊደላት አንብቡ። በ፣ ቡ፣ ሰ፣ ሱ፣ ሸ፣ ሹ። ውድ ወላጆች እነዚህን ፊደላት ልጆቹ ደብተር ላይ እንዲጽፉ ያግዟቸው። በጣም ጥሩ ልጆች፣ አሁን ደግሞ ወደ ዕለቱ ትምህርት እንገባለን። በፊደል ቡ፣ በፊደል ሱ፣ በፊደል ሹ የተመሰረቱ ቃላትን እንማራለን። ቡ ቀቡ እስቲ አንድ ላይ እንበል። ቀቡ ቀቡ። ልጆች በምስሉ ላይ እንደምትመለከቱት ሰዎቹ ምን እያደረጉ ነው? ቀለም እየቀቡ ነው አይደለ? ምን አደረጉ እንላለን? ቤቱን ቀለም ቀቡ እንላለን። በጣም ጥሩ ልጆች፣ እናንተም ማማና አባባ ቀለም ሲቀቡ አግዟቸው እሺ በጣም ጥሩ አሁን ደግሞ ወደሚቀጥለው ፊደል እንሂድ ሱ ሱ መለሱ እስቲ አንድ ላይ እናንብብ መለሱ መለሱ ልጆች ምን ማለት ነው መለሱ ማለት እስኪ ለማማ እና ላባባ ነገሯቸው። በምስሉ ላይ እንደምትመለከቱት ልጆቹ እጃቸውን አውጥተው ለመምህሩ ምን እያደረጉ ነው? ለተጠየቁት ጥያቄ መልስ እየመለሱ ነው አይደለ? በጣም ጥሩ። እናንተም ልጆች መምህራችሁ ጥያቄ ሲጠይቋችሁ እጃቸውን አውጥታችሁ መመለስ አለባችሁ እሺ። በጣም ጥሩ አሁን ደግሞ ወደሚቀጥለው ፊደል ሹ ሹ አመሹ እስቲ እናንብበው አመሹ አመሹ አመሹ ማለት ምን ማለት ነው ልጆችዬ ታውቃላችሁ በጣም ጥሩ ልጆች አምሽተው ወደ ቤት ሲገቡ ምን አደረጉ እንላለን? አመሹ እንላለን። በምስሉ ላይ እንደምትመለከቱት እነዚህ ልጆች ኳስ እየተጫወቱ እያለ ሰዓት ስቡት ሰዓቱ ሄዶባቸው አመሹ። ሲመሽባቸው አመሹ እንላለን። እሺ ልጆች፣ ውድ ወላጆች ልጆቹ እነዚህን ቃላት በደብተር ላይ እንዲጽፉና እንዲያነቡ ያግዟቸው። ልጆች የዕለቱ ትምህርት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ ልጆች፣ ሰላም ሁኑ ወላጆች።